ምን ፈለገሽ ነው? ተደማጥ ሰላምዬ ማለት ነው ልለምንሽ በፈጠረሽ አምላክ ምንም አትበሽ። ስወድሽ ምንም አትበይ። በቃ ዝምታ እራሱ መልስ ነው። እሺ አው ሰላም እየገለ እኔ በጣም ነው እኛ እሺ ታይሚ ላይ እንደዚህ አትወኔ። ሁሉም ነገር ሰላም እንደሚሆን እያወቃችሁ ለምንድን ነው እራሳችሁ የምታስጨንቁት?

ይሄን ስሜትሽን ይዘሽ ቁጭ በይና ከዛ የሚፈጠረው መጨረሻ ድረስ እኔ ነኝ ያልኩሽ። በእናታችሁ ሁላችሁ ማለት ያችሁ ሃይሚ ላይ ምንም ነገር እንዳትፈርዱ፣ ስለምናችሁ ስወዳችሁ። ሃይሚ ላይ እየፈረደን አይደለም፣ ጨረቃ ሃይሚ ላይ እየፈረደን አይደለም። ሃይሚም እኮ እዚህ ጋር ምን አረገች? በነገር ደም እኮ እሷ አንድ ነገር እንዲ ነገር ሰው አንድ ነገር ሲንድ ካ ልጁ መጥፎ ነገር አስቦ ቢመጣስ ነው

ና ማለት ነው መቼም እግዚአብሔርን አይሳፋላት ጀመረ። ጨረቃዬ ማለት ነው ማለት ነው የምር እኔ አንድ ነገር ሲፈጠር ማለት ነው መረጋጋት ግድ ነው ማለት በቃ። እንደዚህ እግዚአብሔርን እንደዚህ ለማየት እራሱን መሳሰል ላት ልጅ ናት። እናንተ ሎንቆሮች፣ ውሾች ማለት ነው ሀይሚን አትን ሀይሚን አትሰቧት ሀይሚን አትንኳት፣ እናንተ ቆሻሾች

ጭራላላራጭ ገደል ግባ። እግዚአብሔርን እኔ ማለት ነው። ኮሜንት ውስጥ አይቻቸዋለሁ። እናንተ ጠራቂው ሁላ ማለት ነው። ሃይሚን የምትሰድቡበት አፋችሁ ፈጣሪ ቆልፈው። ሃይሚን ግን አትንኩ። ሃይሚን ገደል ግቡ፣ ምድረ ቆሻሾች ማለት ነው። ይቺ ልጅ እናንተ

አትሰማጩም እንዴ እናንተን የተልከሰከሰ እንደማታነቡ ደግሞ ልባችሁ ይወቅ እንዴ ምን ምንድን ነው ምን ምን አረጋች ሰው እኮ ሰው ከተሳደበ ሰው ላይ ከደረሰ ኦኬ ግን ምናችሁን ነካች እቺ ልጅ ምናችሁ ምናችሁን ነካች በራሷ መጣች በቤቱ በቤቱ ባይታ አባታችሁ ዩቲዩብ ሊሰራበት አይደል እንዴ የተከፈተው ድንቆሮ እማይገባችሁ ኩስ የምምለው ያሰው ቦት ኔንን የማውቀው ኔ ነው የሚፈርደው እያሉ እያስቸገሩ እኮ ነው። ግንጠካጥዩ አፈራባሽ ብይኑ ምንድን ነው የሚቀጠለው? ብሩኬ ብሩኬን ጥቆፍ ይዛችሁ ገደል ግቡ። ሴትማ አትበረታቱ፣ ከሴት ጎን ማትቆሙ ልክስክሶች ማለት ነው። ሁላችሁም አይደላችሁም። ሀሚዬን የምትወዱ እግዚአብሔርን እስከጥ ምትወዱ አላችሁ። ለእናንተ ክብር አለን። እኔ ሁሉንም ሰው እያልኩ አይደለም በነገራችን ላይ አ በደንብ አወራጅ ሞት ላድርግ ነው፣ በደንብ አወር ብዬ እግዚአብሔርን እኔ ማለት ነው። ሲጀመር ሲጀመር የሰው ያጠፋል ሲያሳተል ምንም በቃ ምንድን ነው እንደዚህ በዚህ ልክ አባቶቻችን ምን እየመቱ እየተማቱ እኛን ያሳደጉ ምን አባታችሁ እናንተ ቆሻሻ ውላ ማለት ነው። እግዚአብሔርን በጣም ነው የምታሳፍሩት። እስኪ ኮመንት ግቡ እና ሃይሚን የሰደባችሁ ወንድ ልጅ አምጦልኝ እናንተ ገደል ሴት ተብዬ አንዳንዶቻችሁ አስመሳዮች ማለት ነው። የሃይሚን የጥፍር ቆሻሻ ማታክሉ። እሷ እኮ ጭንቅላት ያላት ስማርት የሆነች ልጅ ናት። እናንተ እዚህ ተርማጥ መውጡ። እሷ ሄዳለች ሄዳለች። ሃይሚን ሃይሚን አታውቃትም ለምናውቃት ለምንወዳት ለምንሳሰላት፣ ለኛ ተዋት። አይመለከታችሁም፣ ውጡ። ምን ፈለጋችሁ ሲጀመር? ማንፈለጋችሁ? እስኪ የት ነው የት ነው ከወንድ ጎን ቆመው ሴት የሚጥል የት ነው ያለው የት? እስኪ አምጡልኝ። ካጠፋች ምከራቱ። እህታችሁ ናት ያውም ታናሻችሁ ማለት ነው። ምከራቱ፣ ካጠፋች ግን። ቆም ብላችሁ አስቡ። ሀይሚዬን አትንኩ፣ ገደል ግቡ። ሀይሚን አትንኩ